በኩል ቆንጆ ነኝ ብለሃል። አሁን ባንተ በኩል ቆንጆ ነኝ ብለሃል፣ ትንኝ ወረሶ ጨጓራ መስለሃል። በኩል ቆንጆ ነኝ ብለሃል። አሁን ባንተ ባንተ በኩል ቆንጆ ነኝ ትላለ፣ ትንኝ ወረሰ ጨጓራ ትመስላለ። እሬ ፈሮ ታዬ የመልስ ምት ላ አብረሽ ማለት ነው። ፈታ ያልሽ ነው ዋልሽው ዛሬ ተመስገን፣ ሩታዬ ዛሬማ የመልስ ምት ለሄርሜላ አልቀረ ለአብሮሽ አልቀረ። ጋይስ እሷ ግን ፎቶ አልተጠቀመችም። ሌላ ሰው ደሞ ከፎቶ ጋር አገናኘው ማለት ነው። ያው መልክቱ ለአብሮሽ ነው ለማንም አይደለም። አንተ ያውን ቆንጆ ነኝ ትላለህ ትንኝ የወረሰን የወረሰ ጮጋራ ትመስላለህ። ኦ ማይ ጋድ ትንሽ አስገባላቸው፣ አለ እሺ፣ ስሙ እሺ። በኋላ ማለት ነው፣ አሁን ርጋት እንዲያደርጉላቸው ነው። በኋላ ስሙ ጋይ ሰዎች፣ ያልሰማችሁ ስቶሪ ላይ ስላደረገች ብዙ ሰዎች አላዩም ብዬ ነው ማስበው። ቲክቶክ ላይ አይደለም ያደረገችው። ሰላም ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እና እንግዲህ ተመልሼ መጥቻለሁኝ ማለት ነው። የቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው፣ የኔ ውዶች ማለት ነው፣ የኔ ጨዋዎቹ ባቸው እና ሩታዬ ማለት ነው ዛሬ መልስ ምት ጠቅ ጥቅ ጠቅ ያረገች እኮ ነው ዋለች። ሩታዬ ዛሬ አምሮብሻል። የሜካፕ ይሄ አፕሊኬሽኑ አለ ደል እሱ ነው የተጠቀመችው እና በጣም ነው የሚያምረው ጋይስ፣ በጣም ማለት ተጠቀሙ እናንተ የራሱ ማለት ነው። እና እንግዲህ አንተውን ቆንጆ ነው ምትላለ ያለች ነው ቆንጆ ማውኖ ነው አይደል እንዴ? ሩታዬ ለምን ይዋሻል? ቆንጆ ስለሆነ ነው አይደል እንዴ? መርጠሽ ስንት ዋጋ ከፍለሽ ነው አገኘሽው? ተይ ተይ ሩታዬ እንነጋገር እንጂ ፋይሉ፣ ፋይሉና አውጣ እንጂ አይ እና በጣም ምንኛ ጨዋነን እና ምልላቸው ፈልጌ ነው። ሮታዬ እንግዲህ ዛሬ አብርሽ ወረደችበት። ይሄ ግን ቅኔ አይደብርም ሩታዬ ለነገሩ ደግ ያረግሽው፣ ፈታ በይልን፣ ፈታ በይልን። እኛ ወይ ሰለችን፣ ጭቅጭቅ ብቻ ነው። እንደ ዘነፍ ቪዲዮ ሰርታ ይዛችሁ ስትመጡ ደስ ይለናል ማለት ነው። ሌላ ምንም ሽግር የለብንም። እውነት ለመናገር እንወዳችኋለን። በተረፈ ግን አንድ ቪዲዮችን የነበረ ጋይዝ ተለቋል፣ ትክክለኛ የአብርሽ ወንድም ነገ ይመጣበታሉ። በዛ ቪዲዮ ቢሰራ ደስ ይለኛል። የእውነት እስከ መጨረሻ ነው አየሁት፣ በጣም ነው ደስ አለኝ። በቃ ጥር ተረጋግቶ ሩታ ሲያወራ ተነበረና በሱ ዙሪያ ነገ ይመጣላችኋለሁ ማለት ነው። እሷም በክብር ነው ያወራችሁ። በሱ ዙሪያ ነገ ይብሰራላችሁ አይሻልም። ከሚቀላቀል ከዚህ ጋር ማለት ነው። ሩታ እንግዲህ ውዶቼ አልተቻለችም፣ ዛሬ በተለይ አልተቻለችም። አዎ በጠዋት ተነስታ ማለት ነው። ጋይስ በጠዋት ተነስታ ሄርም ላል ውሰጂ፣ ውሰጂ ፈቅጄልሻለሁ አለች። ከዛ ደግሞ ከስድስት ሰዓት በኋላ ከቻለች ስቶሪ ላይ አሁን እኮና የውትዶቼ ስቶሪ ላይ አሁን ቆንጆነ ትላለ ትንኝ ወረሰ ጮጋራ ትመስላለ ብላ ምን የመሰለ ዘፈን ይዛ መታች። ያው መልእክቱ ላብርሽ አይደለ? እዝቤ ደሞ ፎቶ ለጥፎ ካብርሽ ጋር ገናኘ። ለማንኛውም ቆንጆ ስለሆነ እኮ ነው ወንድ ልጅ ወለሽ እለት አደለ እንዴ? አደለ እንዴ? ዋሾ እንዴ? ሩታዬ ለማንኛውም ይመችሽ። ፈታቤ እናቴ ፈታቤ። እንደዚህ ፈታ ስት ደስላል ከጭ የራስሽን ጊዜ ስታሳልፊ እኛም ደስ ይለናል። እውነት ለመናገር አዎ፣ እኔ ስለችን ጭቅጭቅና ንዝንዝ፣ ደዚህ ፋታ ዘና በይናቴ። በቲክቶክ ጦርነት የተጀመረ ነው። አዎ፣ አንቺ በሰራሹ ቪዲዮ ህዝቤ ያገናኛል፣ ከሁኔ ሰው ያገናኛል። አንቺ እኮ ዘፈኑ ተመችቶሽ ሰርተሽ ሊሆን ይችላል። አዎ፣ ግን ሌላ ምንድን ነው የሚያደርገው? በቃ ነገረኛ አደለኛ ህዝብ ሄዶ ከየክሌጋ ያለጥፋል። ከየክሌጋ እንደዛ ነው ጋይዝ፣ እንደዛ ነው ሁሉም ማለት ነው። እና ለማንኛውም በጣም ደስ ላል በዚህ ቀጥ ለማለት ፈልጋለሁ። ይሄን ቆንጆ ማለት ነው እንግዲህ በቅርቡ እንደሚታረቁ ተስፋ አደርጋለሁኝ። በዛ በወንድ ጓደኛው ቪዲዮ ነገ ይመጣላችኋለሁ። ነገ ይሰራላችኋለሁ። ካያችሁ ልኝ ላይ ካርጋችሁ ልኝ ማለት ነው። ግን ደስ ስላለኝ ነው መሰራ በነገራችን ለላይክ ብቻ ሳይሆን ደስ ስላለኝ ነው። ያ ቪዲዮ ይላችሁ የሚመጣ ማለት ነው። ልጁም ስለ ስራ ሳውራ ነበረ እና ደስ ስላለኝ ነው ውዶቼ ማለት ነው። እንግዲህ የመልስ ምት እንዴት ነው ጋይስ? የዛሬ በተለይ የዛሬ ባሉ ካልቀረ የአብርሽ ጓደኛ አልቀረችም። ልክ ልኳ ስትናገር ነው አለች ሩታ ማለት ነው። ምንም ማረግ አይቻልም ጋይስ። ከላይ ነው አዎ፣ ከላይ ነው ዛሬ ቀናሉ መሰለኝ ሩታ ፈታ ዘና ያለች ነበር የዋለችው፣ ማለት ነው። የኔ ውዶች ይመቻችሁ ማለት ነው። እንደዚህ ፈታ። በእናቴ ለማን ብለሽ ቤቢም ሸፈን ያረግሽ እዚሽ ነኝ የኔ ቆንጆ። ፈታ ባይ ከሱ ጋር ማለት ነው እንደዛ። ለማንኛውም ውዶቼ በሌላ ቪዲዮ እስከምመጣ ላይክ ሰብስክራብ አድርጉ ማለት ነው። የኔ ውዶች ቅን የሆናችሁ የኔ ውዶች ማለት ነው። በቅርብ ደግሞ ሀያ ሺ ኬንገባ እግዚአብሔር ከፈቀደ እንገባለን። ምንም ችግር የለም እኮ አይከፈልበትም አይደል እንዴ። መግባ ላይ አስገባላችሁ ለትንሽዬ ማለት ነው። ሩታ ተልክልክ እኮ ነገረችው ልጁን ጋይዝ፣ እንዲ ጭራሽ እኮ ትን የወረሰ ጭጋራ ትመስላለች፣ ከሆናለች በጥቁርነት አይተሽ ነው ሩታዬ፣ ግን ኧረ አይነፋም ግን